መሪዎችን ያወጣ ቤተሰብ፣ ከቤተሰባቸው የተማርኳቸው ቁልፍ ቁልፍ መርሆዎች ምንድን ናቸው? ዲቮሽኑ ደግሞ ዘርዬ ለ30 ደቂቃ። በሰላም ያልከኝ በሰላም አሳደረኝ አይደለ? ሶ ዲፕ። ወደ አገልግሎት እንድትመጣ ኢንስፓየር ያደረገ ነገር ምንድን ነው? ወላጆች የልጆቻቸው ጓደኛ መሆን አለባቸው። ለልጆቻቸው ከነሱ በላይ የሚቀርብ ማንም እንዳይኖር ማድረግ መቻል አለባቸውን እንዲነግሯቸው የመመለስንም ነገር በዚሁ ሜንሽን ብታደረግ። ሐዋሳ ዩኒቨርሲቲ በነበርኩበት ጊዜ ወዝ በጣም መጥፎ መጥፎ ህይወት ውስጥ ነበርኩ። እንደዚህ አይነት ነገር እኔ አሁን የምትመራውን ቸርች ሳስብ በስራ ያሉ ወጣቶችን ሳስብ እ ይገርማል ለመመለስ ለመካሪም ለ ይህን እግዚአብሔር መንገድ አለ ኢየሱስ ጌታ። ብዙ ጊዜ ወደ ቤተ ክርስቲያን እንደዚህ አይነት ልጆች መጥተው ቤተክርስቲያን መምጣት ማገልገል ሲፈልጉ የሚይዟቸው ሰዎች የሚመክሯቸው፣ የሚጸልላቸው ሰዎች እንደው በጣም ልበሰፊና ጠንካራ መሆን አለባቸው። እንዴት ነው ሰላም መጠርጠር አይደለም። ምንድነው ከንፈር ማለት አይደለም። ምንድነው ኢንቨስት ላቭ በቃ ኔቨር መጋቢ ይሆናለሁ ብዬ ዘሪ በእልሜም ውልብም ብሎብኛል። አሁን ብዙ ብዙ መጋቢያን አንዳንዴ ያሳዝምኛል። እኔ ሙሉ ነው አይደለም ከሚበልጡ ይበልጡኛል፣ ብዬ ከማላስበው ነገሩ ራሱ የማገኛት ምክር። በትክክል ጳውሎስን ያዳነው አንድ ብላቴና ነው። በዛ ድካም ውስጥ ኖሮ ደግሞ በጣም ተስፋ መመለስ አንችልም፣ መለወጥ አንችልም የሚሉም ደግሞ ትምህርት ይሆናልና ፕሊስ